በባለፈው ቪዲዮ አፄ ኃይለስላሴ እንዴት እንደተገደሉ ነግራችሁ ነበር። ዛሬ ደግሞ ንጉሱ እንደሚወራው መጸዳጃ ቤት ውስጥ ነው የተቀበሩት ወይስ ሌላ ቦታ ነው የሚለውን በዚህ ቪዲዮ ስለዚህ ጉዳይ ከብዙ በጥቂቱ ነግራችኋለሁ። በመስከረም 2 1967 ከዙፋናቸው የተነሱት አፄ ኃይለስላሴ አንድ አመትም እንኳን ሳይቆዩ ነበር ራሳቸው ባስተማሯቸው እና ባስታጠቋቸው ወታደሮች በወሰኑባቸው የሞት ውሳኔ መሰረት በነሐሴ 20 ቀን 1967 በተኙበት ክፍል ውስጥ የተገደሉት። ንጉሱ ከተገደሉ በኋላ በወቅቱ የመንግስቱ ኃይለማርያም ጠባቂ የነበረው ልዩ ጦር የመቶ ወታደሮች አዛዥ የነበሩት መቶ አለቃ ወንድሙ አበበ ሁኔታውን ሲገልጹ ንጉሱ በተገደሉ ማግስት በነሐሴ 21 ቀን 1967 ቤተመንግስቱ ውስጥ ተቀራራቢ የሆኑ ጥልቅ ጉርጓዶች መቆፈራቸውን፣ ጉርጓዶቹም ለምሽግም ሆነ ለውሃ ጉርጓድ የማይሆኑና በሰው ቁመት ልክ የተቆፈሩ ሞላላ ጉርጓዶች መሆናቸውንም ተናግረዋል። በተለይ የቤተመንግስቱ የጥገና ክፍል ኃላፊ የነበሩት መሐንዲስ ጥላሁን ኪዳኔ በነሐሴ 21 ቀን 1967 ከጠዋቱ ሁለት ሰዓት ተኩል ላይ በመረድ ንጉሴ ተጠርተው የከፈን ጨርቅና የሬሳ ሳጥን እንዲያቀርቡ ታዘው እንዳቀረቡ ሶስት የመቃብር ጉድጓዶችንም እንዳስቆፈሩና ሌላ ተጨማሪ አራተኛ ጉድጓድ ተቆፍረው እንዳዩ በኋላም በሌትራል ኮርኔል ዳንኤል አስፖ ትዕዛዝ ጉድጓዶቹ በኮንክሪት እንደተደፈኑና በአጭር ጊዜ ውስጥም ጉድጓዶቹ በተቆፈሩበት ቦታ ላይ የመንግስቱ ኃይለማርያም ቢሮ እንደተሰራበትም ተናግረዋል። በነገራችን ላይ የሻምበል ተስፋ ርስቴ ምስክርነት የተሰኘውን መጽሐፍ ገጽ 56ና 57 ላይ ስለዚሁ ጉዳይ በዝርዝር ተቀምጦ ታገኛለች። ደግሞ ሻምበል ተስፋዬ ማን ናቸው ካላችሁ በደርግ ጊዜ የመረጃና የደህንነት ህግ መምሪያ ክፍል ውስጥ ኃላፊ የነበሩ ሰው ናቸው። እንግዲህ ይህ ከሆነ ከ25 ዓመታት በኋላ ደርግ ሲወድቅ ኢህአዴግ ከገባ በኋላ በኮረኔል ስለሺ መኩሪያ የተባሉ ሰው መርተው ከፕሬዚዳንቱ ቢሮ ውስጥ 8 ሜትር ወደታች ተቆፍሮ የአፄ ኃይለ ስላሴ አጽም ሊገኝም ችሏል። ታዲያ የንጉሱ ቤተሰቦች ለኢህአዴግ መንግስት ባቀረቡት ጥያቄ መሰረት የንጉሱን አጽም ጸሎተ ፍትሃት ተደርጎለት እንደ አዲስ በቅድስት ስላሴ ቤተክርስቲያን ከባለቤታቸው ከእቴጌ መነን ጎን በክብርም አርፏል። በወቅቱ መንግስት የቀብር ስነስርዓቱን በቤተክርስቲያን ደረጃ ብቻ የፈቀደ ቢሆንም ብዛት ያላቸው የዲፕሎማቲክና የራስ ተፈሪያን ቤተሰቦች እንዲሁም የንጉሱ አድናቂዎች፣ የአዲስ አበባ ከተማ ነዋሪዎችና ትልልቅ የሃይማኖት አባቶች አቡነ ጳውሎስን የቀድሞ ፓትሪያርክን ጨምሮ ማለት ነው በቀብር ስነስርዓቱ ላይ ተገኝተዋል። ይህ ቀብርም የተከናወነው እሁድ ጥቅምት 26 1993 አመተ ምህረት ነው። እንግዲህ እንደሰማችሁት የንቁሱ የቀብር ስነ ስርዓት ታሪክ ከብዙ በጥቂቱ ይህንን ይመስላል። እንደዚህ አይነት ይዘት ያላቸው ቪዲዮዎች በብዛትና በአይነት ፕሮፋይል ውስጥ አለ። ገብታችሁ እዩ። ታዲያ ፎሎ ማድረጋችሁን እንዳረሱ